ሰላም እንዴት ናችሁ? የእንግሊዝ ፕሪሚየር ሊግ ከ2025 የመጨረሻው ኢንተርናሽናል ብሬክ በኋላ ቅዳሜ ይመለሳል። ቡድናችን አርሰናል እሁድ ነው የሚጫወተው። ከቅዳሜ ላይ ሲቲና ሊቨርፑል ይጫወታሉ። እኛ ቅዳሜ አንድ ሰዓት ተኩል በለንደን ደርቢ ከቶትንሃም ጋር ነው የምንጫወተው። ኢንተርናሽናል ብሬኩ ለኛ ጥሩ አልነበረም። ብዙ ተጫዋቾቻችን ጉዳት አጋጥሟቸዋል። ጋብሪኤል ተጎድቷል። ለአንዱ ወይም ለሁለት ወር ከሜዳ ይርቃል። ከካላፊዮሪም ከቡድኑ ጋር ልምምድ እየሰራ አይደለም። ምናልባትም ዛሬ ከሰራ ነው ነገ ሊሰለፍ የሚችለው። ሆኖም ግን ባሉን በቤንች ላይ ባሉን ተጫዋቾች ተክተን ወደፊት መሄዳችንን መቀጠል አለብን ብዬ አስባለሁ። ሌላው ይሄ ከዚህ በኋላ ምንም ሌላ ኢንተርናሽናል ብሬክ ስለማይኖር እስከ ማርች ማለትም እስከ ሰላሳኛው ከሀያ ዘጠኝ እስከ ሰላሳኛው ሳምንት ድረስ ምንም አይነት ኢንተርናሽናል ብሬክ የለም። ወደ ሀያ ጨዋታ አካባቢዎች ያለማቋረጥ ነው የምናደርገው ይሄ ወሳኙ ምዕራፍ ማራቶኑ የሚጀምርበት ሰዓት ነው ብሏል ትናንትና ፔፕ ጋርዲዮላ እውነት ነው ማራቶኑ የሚጀምርበት ሰዓት ነው እነዚህን አሁን ሀያ ጨዋታዎች እያሸነፍን መሄድ መጓዝ መቻል አለብን እያንዳንዱን ጨዋታ ጌም ባይ ጌም ማኔጅ እያደረግን ወደፊት መሄድ አለብን ብዬ አስባለሁ ሌላው የሰሜን ለንደን ያለፉትን አመተ ምክ ሚኬል መምጣት በኋላ በሰሜን ለንደር እንዲሁም ከቶፕሲክስ ቲሞች ጋር ያለን ሪከርድ በጣም ጥሩ የሚባል ነው። በሊቨርፑል ባለፈው እስክንሸነፍ ጊዜ በጣም ለሁለት ዓመታት አካባቢ ይመስለኛል እርግጠኛ አይደለውም በቶፕ ሲክስ ቡድኖች አልተሸነፍንም ነበረ። ባለፈው በሊቨርፑል በዶሚኒክ ስቦዝ ላይ ቅጣት ምት ጎል አማካኝነት ተሸነፍንና ያ ሪከርድ ተበላሸ። ከቶትናም ጋር ያለን ሪከርድ ግን በጣም ጥሩ የሚባል ነው። ባለፉት አስር የፕሪሚር ሊግ ጨዋታዎች ሰባቱን ማሸነፍ ችለናል። ሁለቱ ናቻ ስንወጣ በቶትናም የተሸነፍ ነው አንድ ጊዜ ብቻ ነው። ይህ በጣም ጥሩ የሚባል ሪከርድ ነው። ነገ ደግሞ በሜዳ እሁድ እሁድ አንድ ሰዓት ተኩል ደግሞ በሜዳችን እንደማድረጋችን ይህን ጨዋታ በቀላሉ ማሸነፍ መቻል አለብን ብዬ አስባለሁ ያው በእዚህ ጨዋታ ላይ ጋብሪኤል እንደማይኖር የታወቀ ነው ሌሎች ምናልባት ከማርቲኔሊ ና ማዱዌኬ ሊደርሱበት የሚችልበት እድል አለ ብለዋል ሚኬል አርቴታ አንዳንድ ሪፖርቶች እንደሚያሳዩት በጨዋታው ላይ ምናልባትም ቤንች ላይ ልናያቸው እንችላለን። ሌላው ኦድጋርድም ወደ ጨዋታ የሚመለስበት ሳምንት ምናልባትም በዚህ ጨዋታ ላይ ቤንች ላይ አይታ ነው። ምናልባትም ከሙኒክ ጋር ወደ አሰላለፍ ወይም ቀጣይ ሳምንት በቼልሲ ባለው ጨዋታ ሙሉ ፊት ሆነው ሊመለስልን ይችላል ብዬ አስባለው። ሌላው ደግሞ በዚህ ጨዋታ ላይ ቶማስ ፍራንክ ከኛ ጋር ያለው ደካማ ሪከርድ ነው። ያለፉትን ሰባት ጨዋታዎች ማሸነፍ አልቻለም። አምስቱን እኛን ያሸነፍነው ብሬንትፎርድን ይዞ ማለት ነው። ሁለቱን ደግሞ አቻ ወጥተናል። ከቶማስ ፍራንክ ጋርም ሚኬል አርቴታ ጥሩ የሚባል ሪከርድ አለው። ይህ ጨዋታ ለ212ኛ ጊዜ ነው የሚደረገው። በእነዚህ 212 ግንኙነቶች ቡድናችን አርሰናል 89ን ማሸነፍ ሲችል፣ ቶትንሃም ደግሞ 67 ጊዜ ማሸነፍ ችሏል። በቀጣይ በውዱ ጨዋታ ማሸነፍ ክቻለን በቶትናም ላይ ለዘጠነኛ ጊዜ ድልን ማስመዝገብ እንችላለን ብዬ አስባለሁ። ይህ ጨዋታ ዘርፈ ብዙ ጠቀሜታ አለው ብዬ አስባለሁ። አሁን ቶትናም በዚህ ዓመት ሲቲን ማሸነፍ ችሏል፣ ጥሩ ሪከርድ አለው። ባለፈውም ከዩናይትድ ጋር ሁለት ለአንድ ሲመራ ቆይቶ ባለቀ ሰዓት ገብቶበት ነው የተሸነፈው እና ይህን ጨዋታ ማሸነፍ ማለት የሆነ ስቴትመንት እንደማሳለፍ፣ በተለይ አሁን እነዚህ ሶስቱ ጨዋታዎች ከቶትናም ቀጥሎ ከሙኒክ ከሙኒክ ቀጥሎ ከቼልሲ በተለይ የሙኒኩ ጨዋታ ለእኔ እንደውም ብዙም አያሳስበኝ። ምክንያቱም ብንሸነፍም ምንም ማለት አይደለም፣ ሻምፒየንስ ሊግ በሊግ ፎርማት እየተካሄደ ስለሆነ ቀሪዎቹን ጨዋታ ከክለብ ብሩጅ፣ ከካይራት እንዲሁም ከኢንተር ጋር አሉን። እነሱን ማሸነፍለን ብንችል እንደውም በሙኒኩ ጨዋታ ላይ ጌሙን ማኔጅ ማድረግ ነው፣ እንዲህ ብዙ ድካም ማውጣት ምናምን ሳይጠበቅብን ጌሙን ማኔጅ ብናደርገው የተሻለ ነው ብዬ ነው የማስበው የሙኒኩ ጨዋታ ምክንያቱም ከዚህ በፊት የነበሩትን ሶስት ጨዋታዎች ስላሸነፍን በሊጉ ላይ ጥሩ ፎርማት ነው። ማሸነፍ ብንችል በጣም አሪፍ ነው፣ ምክንያቱም ስቴትመንት ነው። ሙኒክ በጣም ጥሩ ፎርም ላይ ያለ ቲም ነው። ያንን የሆነ ጥሩ የሚባል መልእክት ማስተላለፍ እንችላለን ሙኒክን ማሸነፍ ከቻለን። ባናሸንፍም አቻም ብንወጣም እኔ ብዙም ኬር የሚሰጥ አይደለም፣ ምክንያቱም አምና ፒኤስጂን ግሩፕ ስቴጅ ላይ ያሸነፈ ነው ነበረ። ሴሚፋይናል ላይ ግን በሁለት ጨዋታ ማሸነፍ አልቻለም። ዋናው ፖይንት ማሸነፍ የነበረብን ግሩፕ ስቴጅ ላይ ብቻ ሳይሆን ሊግ ስቴጅ ላይ ሊግ ፌዙ ላይ ሳይሆን በኖክአውት ፌዝ ላይ ነው። እንደዚህ አይነት ቢግ ጌሞች እንትን የሚሉት ብናሸንፋቸው አሪፍ ነው ለቡድኑ ሳይኮሎጂ፣ እንዲሁም ሻምፒየንስ ሊግ ላይ የሆነ ፊር ፋክተር መፍጠር ይችላል ብዬ አስባለሁ። ይሄ የቶትናም ጨዋታ ግን አሁኑ የቶትናም እና ቀጣዩ የቼልሲ ጨዋታ ግን ግዴታ ማሸነፍ አለብን። ሲቲ ከኋላችን እየተከተለን ነው ይህን ጨዋታ ሁለቱንም የቶትንሃምን ቀጣይ ከቼልሲ የምናደርጋቸውንም ጨዋታ ማሸነፍ መቻል አለብን ብዬ አስባለሁ። ዛሬ ሲቲ ከኒውካስል ጋር ነው የሚጫወተው። ኒውካስልን ማሸነፍ ከቻለ በአንድ ነጥብ ይሆንና እኛ ላይ ጫና መፍጠር ይቀጥላል። ሲቲ የሚትሸነፍ ከሆነ ደግሞ ለእኛ አሪፍ ነው ነጥብ ሚዘን ያው ኒውካስል ጥሩ ፎርም ላይ አይደለም። ያምነው ኒውካስትል ቢሆን ወይም ከዚህ ቀደም የነበረውት ኒውካስትል ቢሆን ነጥብ ሊያስጥለው ወይም ሊገዳደረው ይችላል ብለን እናስባለን። ግን የአሁኑ የዘንድሮ ኒውካስትል በጣም ደካማ ኒውካስትል ስለሆነ ከኒውካስትል ብዙ መጠበቅ አያስፈልግም። እኛ የራሳችንን ጨዋታ ጌም በጌም በጨዋታ በጨዋታ ማኔጅ እያደረግን መሄድ አለብን ብዬ አስባለሁ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። ሰላሳ ዘጠኝ ሰብስክራይበሮቻችን እናመሰግናለን። የተሻሉ ቪዲዮዎችን ለመስራት ሞክራለሁ። አመሰግናለሁ።